ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትናንትና በእንግሊዝ ፕሪምየር ሊግ አርሰናል ከክሪስታል ፓላስ ጋር ያደረገው ጨዋታ ተከናውኗል። ይህኛው ጨዋታ በተለይ የፕሪሚየር ሊጉ ፉክክር ከመሆኑ አንጻር ብቻ እየተቃኘ አልነበረም። በፕሪሚየር ሊጉ ላይ ብዙ የሚያመጣውም ለውጥ አልነበረም እውነት ለመናገር ምክንያቱም አርሰናልም ያው ሁለተኛው ሆኖ የሚያጠናቅቅበት እድል በጣም ሰፊ ነው። ክሪስታል ፓላስም ከፕሪምየር ሊጉ አይወርድም መሀል ላይ ስለሆነ የሚገኘው ያን ያክል በዚህኛው ጨዋታ ላይ የተለየ ነጥብ ለማስመዝገብ ሁለቱም ክለቦች ትልቅ ጥረት ያደርጉበታል ተብሎ የታሰበ አይደለም እንደውም በምትኩ እንዴት ያለ አሰላለፍ ሊከተሉ ይችላሉ ምክንያቱም ሁለቱም ሌላ የዋንጫው ፍክክር ውስጥ የሚገኙ ናቸው የአርሰናልን ከፓሪስን ዠርማ ጋር የሚያደርገውን የግማሽ ፍፃሜ ጨዋታ የምንመለከትበት ወቅት ስለሆነ ለዛ ጨዋታ ምን አይነት ዝግጅት እያደረጉ ነው ምን የምንማረው የምንመለከተው ነገር ይሰጠናል። በአርሰናል በኩል የሚለውን ለመረዳት ፈልገን የተመለከትነው ጨዋታ ነው። በክሪስታል ፓላስ በኩል ደግሞ ካየ ነው ከአስቶን ቬላ ጋር የኤፍ ኤ ካፕ ጨዋታውን ያደርጋል እና ለዛ ጨዋታ የተለየ ዝግጅት ያደረገበትና እውነት ለመናገርም ደግሞ ዋና ዋና የሚባሉ ተጫዋቾቻቸውን አሰልጣኙ ቀዳሚ ተሰላፊ ያላደረጉበት ጨዋታ እንደነበረ አይተናል። ያም ደግሞ ማቴታ ተቀይሮ የገባ ተጫዋች መሆኑ ብቻውን የሆነ ነገር ይነግረናል። አሳርፈው ይህንን ተጫዋች ለቀጣዩ ጨዋታ የበለጠ ዝግጁ ማድረግ እንደፈለጉ የሚጠቁም ነው። ስለዚህ ከጨዋታው ጋር በተያያዘ ሁለቱም በተለያየ አንግል ያደረጉት ጨዋታ ነው ብለን መናገር እንችላለን። ግን የበለጠ ትኩረታችንን አርሰናል ላይ የምናደርግ ከሆነ ምክንያቱም ትልቁ ውድድር ከፊት እየተጠበቀ ነው፣ ከፓሪስ ሰንጀርማ ጋር የሚያደርገው ጨዋታ፣ ለዛ ጨዋታ ምን መልክ ሰጠን የሚለው ላይ ትንሽ ብንነጋገርበት አሪፍ ይመስለኛል። ለኔ ከአሰላለፉ ጀምሮ እንደገና በተጫዋቾች ላይ የተመለከትናቸው ነገሮችም አሉ። ቅድምም በአድማጫችን በኩል ሲጠቀስ የነበረው የሳሊባ ከጨዋታ ጨዋታ ተደጋጋሚ ስህተት መስራት እየተነሳ ነበር። ትላንትናም ለክሪስታል ፓላስ ሁለተኛ ጎል መቆጠር የሳሊባ ስህተት እንደነበረ አይተናል። አንድ ይሄ ነው። ሁለተኛ ደግሞ ጃኮብ ኪዮር ከጨዋታ ጨዋታ የበለጠ በጣም ጥሩ ብቃቱን እያሳየ የመጣበት ጨዋታ ነው የነበረው። ትናንትና ጎል ማስቆጠሩ ብቻ ሳይሆን በጨዋታው ላይ እያደርጋቸው የነበሩ እንቅስቃሴዎችና የሚያቋርጣቸው ኳሶች የሚከላከልበት መንገድ ትልቅ አድናቆት እንዲሰጠው ሲያስገድድ እንደነበረ ተመልክተናል። ከእነዚህ ሁኔታዎች አንጻር፣ ካሰላለፉ አንጻር ምንድን ነው በጥቅል ያየነው ነገር ስለ ማክሰኞ ጨዋታ የነገረን ነገር ምንድን ነው የሚለውን ትንሽ ብናወራበት አሪፍ ይመስለኛል። አዎ፣ የአሁን የመጀመሪያው ነገር ምንድን ነው መሰለሽ እኔ በጥንቃቄ አርጌ መግለጽ መፈልገው ነገር ቢኖር የማክሰኞውን ጨዋታ መልክ ከትላንትናው ጨዋታ የምፈልግ ከሆነ እየተሳሳትኩ ነው ብዬ ነው የማምነውን የማክሰኞው መልክ እዚህ ውስጥ የለም፣ እና እንደ ሞኝም ደግሞ እዚህ ውስጥ አልጠብቀውም። እኔ እኔ በግሌ ነው ብለሽ ልንለያይ ስለምችል ነው የሚለውን ቃል ያመጣሁት። አንቺ በተለየ መንገድ የምታየው ከሆነ ያንን መስማት ነው ያለብኝ። ይሄንን ይኸውልሽ እንዴት መነስሰለሽ አድማጮችም ሊረዱት ይገባል ብዬ ማስበው በቀደም እለት ማንቸስተር ዩናይትድ በወልቭ ሲሸነፍ ከአድማጮች ይመጡ የነበሩት አስተያየት ምንድን ነው? ማንቸስተር ዩናይትድ ለአስራ አምስተኛ ጊዜ ተሸነፈ። ማንቸስተር ዩናይትድ በቀደም ሊሆንን እንደዛ አሸንፎ በቀጣዩ ጨዋታ ደግሞ እንዲሆነ አይነት ነገር ነበር ይነገር ነበረ። ይሄ ማለት ከነዚህ አስተያየት ሰጪዎች የተረዳሁት ነ የተረዳሁት ነገር ምንድን ነው መሰለች ሳምሪ ይህንን ጨዋታ ማንቸስተር ዩናይትድ እንዴት እንደሚወስደው አልተረዱም ማለት ነው። ለማንቸስተር ዩናይትድ ከወልፍስ ጋር የሚደረገው ጨዋታ ቁም ነገር ነበረ ወይ? ቁም ነገር ቢሆን ኖሮ ብሩኖ ፈርናንዴስ ከ2022 በኋላ ለመጀመሪያ ጊዜ የመጀመሪያ ተሰላፊ የማይሆንበት ወይም ሳይሆን የቀረበት ጨዋታ አይሆንም ነበረ። ብሩኖ ፈርናንዴዝ ስታርቲንግ ላይናፕ አልነበረም። ሌሎች በማንቸስተር ዩናይትድ ቤት ውስጥ አሞሪም በዚህ ወቅት ሊተዋቸው ከመጀመሪያ ተሰላፊነት ውጪ ሊያደርጋቸው የማይችላቸው ተጫዋቾች ሁሉ ተቀያሪ ወንበር ላይ ነበሩ። በኋላ ሰ ሚኒትስ ተሰጥቷቸዋል። ከዚህ እንኳን ተነስተሽ የምትገምችው ነገር የለም ወይ? ይሄንን ጨዋታ ማለት ወልቭስን የሚገጥምበትን ጨዋታ ሳይሆን ቀጥሎ ከአትሌቲክ ቢልባኦ ወይም ከአትሌቲክ ክለብ ጋር የሚያደርገውን ጨዋታ ታሳቢ እያደረገ ሊዮንን ስናሸንፍ ድካማ ይቼባቸዋለሁ ያላቸው ተጫዋቾቹ እረፍት እንዲያገኙ እየመረጠ እና እየፈለገ እንደሆነ አንደርሳን ለማድረግ ከባድ አይደለም፣ ከባድ አይደለም በጭራሽ። ሁለተኛ ነገር የምነግርሽ ምንድን ነው? የትላንትናውን የአርሰናልንና የክሪስታል ፓላስን ጨዋታ ደግሞ እንውሰድ። ለእኔ ተመሳሳይ ነው። አርሰናል ለዚህ ጨዋታ የሰጠው ትኩረት፣ በዚህ ጨዋታ ላይ ያለው ፍላጎት ኔትስ ዳውን የሆነ በጣም ዝቅ ያለ የወረደ ግምት ነው የሰጠው። ይሄንን ጨዋታ በማሸነፍ አርሰናል የሚያድነው ነገር የለም፣ ሳምሪ የሚያድነው ነገር የለም፣ የሚያድነው ነገር የለም አለ። ምን ማለት ነው? ትላንት ባይሆን ሊቨርፑል ዋንጫ የሚያነሰው እሁድ ይሆናል። እሁድ ባይሆን የሚቀጥለው ሳምንት ይሆናል። ስለዚህ አርቴታ ለዚህ ጨዋታ ጥንቃቄ ቢያደርግ፣ ላይናፑን ስትመለከች አንዳንድ ተጫዋቾች ጉልበት ቢቆጥቡ፣ አንዳንድ ተጫዋቾች አረፍ ቢሉ፣ ለሌሎች ተጫዋቾች የጌም ታይም ቢሰጣቸው ምናምን ነው የሚመርጠው። ዚ አትሌቲክ ላይ ያለ አንድ ደስ ያለኝንና ምናልባት የኔንን ስሜት ይገልጻል የምለውን ርዕስ ልንገርሽ ወይም እናንሳው። ዚስ ዋዝ አን ሲሪየስ ፐርፎርማንስ ፍሮም አርሰናል። አን ሲሪየስ የሆነ ፐርፎርማንስ ነው ከአርሰናል። ሲሪየስ ቢሆን ኖሮ ታያዋል እምለው እንደዛ ነው። ለማንቸስተር ዩናይትድ አትሌቲክ ቢልባውን እንደሚገጥብበት ጨዋታ ቢሆን ኖሮ ፋይዳው፣ ትርጉሙ በማሸነፍ ውስጥ ያለው ጥቅም ሊዮንን በማሸነፍ እንደሚገኘው አይነት ቢሆን ኖሮ ከወልቭስ ጋር የተጫወተውን አይነት ጨዋታ አንጠብቅም። በወልቭስ ጨዋታ ላይ የመጀመሪያ ተሰላፊ የነበሩ ተጫዋቾች የመጀመሪያ ተሰላፊነት እድል አያገኙም ነበረ። ሶ ኢት ዋዝ ቬሪ አንሲሪየስ የሆነ ነገር ነው ከአርሰናል የነበረው ይላል፣ ይሄ እዚህ አትሌቲክ ላይ የጻፈው ሰው። እናንተን ነው መጠየቅ የምፈልገው ኔ ኢፍ ኢት ዋዝ ሲሪየስ ሲሪየስ ጌም ቢሆን ኖሮ ሲሪየስሊ ኮንሲደር የሆነ ማድነው ነገር አለ ይሄንን እኮ ባደርግ ምናምን የምትይው ነገር ፋይዳ ያለው ትርጉም ያለው ነገር ቢሆን ኖሮ ዱ ዩ ቲንክ ቡካዮሳካ ቤንች ይሆን ነበር? ይሆን ነበር? አይ፣ አይሆንም። እሱማ ለዛ ኮኖ ካሰላለፉ ጀምሮ ብዬ ቅድምም የገለጽኩት በየትኛውም ሂደት ቢሆን ለዚህኛው ጨዋታ በጣም ትኩረት የሰጥተውት ቢሆን ኖሮ በአርሰናል በኩል እኔም ስተርሊንግን ወደ ሜዳ ይዘው ይገባሉ ብዬ አላስብም። በጣም ስተርሊንግ በጣም በጣም ብዙ ችግሮችና ጉድለቶች እንዳሉበት እንደገና በትላንትናው ጨዋታ ላይ እንደውም አንዳንድ አስተያየት የተሰጠው የሰማሁት ምንድን ነው አርሰናል በአንድ ጎዶሎ ተጫዋች ነው የሚጫወተው ተብሎ፣ ምክንያቱም ነገሮች በሙሉ ስተርሊንግ ጋር ሲደርሱ ይበላሻሉ። ያንን በመፍራት ደግሞ የአርሰናል ተጫዋቾች ለእሱ ኳስ የሚያደርሱበትንም እድል በጣም ቀንሰውት ነበር ግን ደግሞ ምንም አላሳየንም። ይሄኛው ጨዋታ አንልም አንልምም። አሁን ምለው ምንድን ነው መሰለሽ ሆን ብሎ አቻ ወጣ እኮ እያልኩ አደለም፣ ግን ሲሪየስ ቢኮን ኖሮ እንዲህ ያለ ውጤት የመምጣት እድሎ አነስተኛ ነው። ሲሪየስ አለመሆናቸው ይህንን ውጤት ለማምጣት ምክንያት ሆኗል። አሁን የፕሪሚየር ሊግ ቀሪ ጨዋታዎች ላይ የሚመዘገበው ውጤት አስሎንጋስ አርሰናል ቻምፒየንስ ሊጉ ላይ እስካለ ድረስ ሲሪየስሊ አናላይዝ መደረግ ያለበት ነው ብዬ አላምንም። እኔ ሀንድረድ ፐርሰንት የምነግርሽ ነገር ዘ ውል ቤ ዲፍረንት አኒማ ንትስደ ምንም አትጠራጠሪ። የተለየ ነገር ነው የሚሆነው ማክሰኙ። ለማን ዩናይትድም ግን ነው የሚሰራው ይሄ። ይህንን ካስቀመጥን በኋላ ግን አይ እዚህ ውስጥ ቁም ነገር የለውም ወይ፣ እዚህ ውስጥ ሌሰን የለውም ወይ፣ በበጎ የሚነሳ ነገር ይሁን በመጥፎ የሚነሳ ነገር የለውም ወይ ብትኝም እንክት አርጓለሁ ነው እምልሽ። ለምሳሌ የዊሊያም ሳሊባ ኤረር ከሪያል ማድሪድ ጋር ሲጫወቱ ቪኒሽስ ጁኒየር ላገባው ጎል እሱ በግሉ የሰራው ስህተት አስተዋጽኦ ነበረው፣ ድርሻ ነበረው። ትላንትና ሳሊባ ተሳሳተ። ይሄ የዊልያም ሳሊባ እየተሳሳቱ መቀጠል በቀጣዮቹም ጨዋታዎች ላይ የሚመጣ ከሆነ አርሰናልን ዋጋ ያስከፍለዋል ብሎ ለመናገር ጥሩ መነሻ ነው የሚሆነው። ከአስር ሲታረምም ፋይፍ ፖይንት ፋይፍ ነው የተሰጠው ሬት ሲደረግ የሜዳ ላይ ቆይቶ ጋብርኤል ማግሃሌሽ በተጎዳ ጊዜ አርሰናል ደጋፊዎች የተደናገጡት መደንገጥ ሌሎች ክለቦችን የሚደግፉ ወይም እግር ኳስን የሚወዱ ሰዎች ደግሞ ለአርሰናል ያዘኑት ማዘን ጋብርኤል ማጋህሌሽ በሌለበት የአርሰናል የመከላከል አቅም ይዳከማል ሲሉ ሳሊባን ጠርጥረውት ሳይሆን ጃኮብ ኩየርን ነው የጠረጠር። ነው እኮ ይሄ ልጅ አርሰናልን ሊያስበላው ይችላል። እንዴት አይነት እድለቢስነት ነው? ኩየር ምናምን ምናምን ስንል ነበረ። ትላንት ሜዳ ላይ ከነበሩት የአርሰናል ተጫዋቾች የሜዳ ላይ ውጤታማነታቸው ጎብዝናቸው ሲታረም ትሮሳርድና እሱ ናቸው ትልቅ ነጥብ ያመጡት። ኩየር በሪያል ማድሪድ ሁለቱም ጨዋታዎች ላይ፣ ኩየር በኤፕስዊች ታውን ጨዋታ ላይ፣ ኩየር ትላንትናም ሂ ፐርፎምስ ሂዝ ቤስት። በጣም የእውነት የእውነቴን ነው የምነግርሽ። አሁን ባልተጠበቀ ሁኔታ ማጋሌሽ ሲጎዳ ያልጠረጠርነው ሳሊባ ስጋት እየሆነ መጣ። ሳሊባ አንድ በጣም ትልቅ ጉብዝና ነበረው። አካባቢውን በደንብ ነው ሴንስ የሚያደርገው እዛው ጋር የሚኖሩ የኳስ መቀባበሎች አካባቢውን በደንብ በደንብ ስለሚቆጣጠር ማንትሬት እንደሚሆን ምን ቀጥሎ እንደሚመጣ ከማወቅ ጉብዝናው የተነሳ ሪያል ማድሪድ ላይ የሰራውን አይነት ስህተት አይሰራም። ሲሰራ ግን ገረማቸው። ብዙ ሰዎች እንደውም አንዱ የሱ ኳሊቲ አካባቢውን በደንብ አድርጎ መቆጣጠር የሚችል ልጅ ሆኖ ሳለ ያንን ስህተት እንዴት ቪኒሽስ ጁኒየር እንደሚመጣ ሳያቀረብና ምን ተብሎ እኮ ተተችቷል። ትላንትና ክሪስታል ፓላስ ሁለተኛ ጎል ስትገባ እንደዛው ኩየር አደለም። አሁን በኩየር እንደውም ከጠበቁት በላይ እየተመኩና እየተደሰቱ ይመስለኛል። ለዚህ ነው ከዚህ ጨዋታ ውስጥ ምንም ቁም ነገር የለም የምወስደው ምናምን ምናምን የማለልሽ ለዛን አለ የምወስደው እንደዚህ ያሉ ነገሮችን ወስዳል። እዚህ ጨዋታ ላይ በበጎ የምንወስደው ውስጥ ቁም ነገር የለም ወይ ካልሽኝ እንደውም በቀጣይ ፕሮግራማችን ላይ ልናነሳው የምንችልም የሚገባንም የሚመስለኝ የአርሰናል የቆሙ ኳሶችን የመጠቀም አቅም አሁንም ኮ ቀጠለ። ኩየር እንደዛር ላይ ገባ ከቆም ኳስ ነው ነው ከመታው። ስለዚህ እንደዛ አይነት ኳሶችን መጠቀም ላይ አሁንም አርሰናል ቱ ዘ ኔክስት ሌቭል እየወሰደ ነው። ይሄንን በተመለከተ ከትላንትናው ጨዋታ በፊት አንድ የወጣ አርቲክል ነበረ። ምን ይላል? አርሰናል አር ዘ ኪንግስ ኦፍ ኮርነርስ ይሄ የማዘን ምት ኳሶች ንጉስ ነው አርሰናል። አንድ ናው ዘይ ሃቭ አደድ አ ዲፍረንት ኤሌመንት አለ አንድ ሌሎች ክለቦች ላይ የማናየውን አርሰናሎች ደግሞ ያመጡት አንድ አዲስ ልማድ አለ ብለው ነው ይህንን ነገር የሚተነትኑት። ስለዚህ አርሰናል ከዚህ ከቆመ ኳስ የሚኖረው ተጠቃሚነት የሆነ ወቅት ላይ ቀዘቀዘ፣ በረደ ከቆሙ ኳሶች እንኳን ጎል ካገኘ ቆየ ምናምን ስንላለን። አሁን በቃ እንደገና መልሶ ያንን ነገር እያገኘ በተለየ መንገድ ያንን ነገር ተግባራዊ እያደረገ ነው። አነርሳ ሪያል ማድሪድ ላይ የገቡት ሁለት ዴክላን ራይስ ጎሎች የቆሙ ኳሶች ናቸው። አንድ ትናንት አርሰናል ጎል ያስቆጠረው ከቆመ ኳስ ነው። እንደገና ያንን ጉልበታቸውን መልሰው ስላመጡት ነው ይሄ ነገር የሚነሳና የሚነገረው። የአርሰናል ደጋፊ ለሆኑ ሰዎች እንደገና ክለባቸው የቆመ ኳስ ያገኝ፣ ቅጣት ምት የቆመ ኳስ ያገኝ፣ የማዕዘን ምት ከነዚህ የማዕዘን ምት ወይም በሌላ ቦታ ከሚገኙ የቆሙ ኳሶች ቡድናችን ጎል ሊያገባ ይችላል፣ ጎል ሊያስቆጥር ይችላል ብለው ተስፋ ቢያደርጉ የቀሽም ጉጉት አይደለም፣ እንደውም አደገኛ ሙከራ የመሆን እድሉ ራሱ ከተወሰነ ጊዜ በፊት ተቀዛቅዞ ነበር። እውነት ታይቶ ከሆነ ምናልባት የቡካዮ ሳካ አለመኖርምንም እንደ ምክንያትነት የሚጠቅሱ ሰዎች አሉ። ምክንያቱም እዛ አካባቢ ላይ ቡካዮ ሳካና ዴክላንድ ራይስ በተለይ በኮርና አካባቢ የሚመቷቸው ኳሶች ጎልም ሆኑ አልሆኑ፣ ግን አደገኛ ሙከራ የሚሆኑበት እድል በጣም ሰፊ ነበር። እንደገና የገብርኤል ማጋሌሽ አለመኖርም ደግሞ ያንን ሙከራ በማድረግ ረገድ የበለጠ አደገኛ ያደርገዋል፣ ጎልም ያደርገዋል። አሁን ትላንትናም እንደተመለከትነው ከሆነ እነዛ አደገኛ ሙከራዎችም ተመልሰው መጥተዋል። ምንም እንኳን ከቁም ኳስ አንድ ጎል የመጀመሪያው ጎል ብቻ ቢሆንም የተቆጠረው ግን እነ የቆሙ ኳሶች በተገኘበት አጋጣሚ በሙሉ ወደ ጎልነት ሲሞከሩ ያንን አስፈሪነትና አደገኛነት በድጋሚ ይዘው የመጡበት እድል እንዳለም ትናንትና በደንብ አድርገን ነው እየተመለከት ነውና እንዳልከው ነው። የተደጋጋሚ ስህተቶች የሳሊባ ትንሽ ስጋት ውስጥ ሊጥል ይችላሉ። እንደውም የገብርኤል አለመኖር ሳሊባን እያጋለጠው ነው የሚል አስተያየትም ደግሞ የሰጡም ሰዎች አሉ። ምናልባት የሁለቱር አላጎደለም። እኔ የኩየር ነገር በጣም ነው ማደንቀው። ከጨዋታ ጨዋታም በደንብ ኮንፊደንሱንም እያየ ነው እየተሻሻለ እየመጣ እንደገና የሚያጸዳቸው ኳሶችም በቡድን ጓደኞቹ ራሱ እንዴት በቃ ሲወደዱለት እንደነበረ ትናንትና ምሽት ላይ በደንብ አድርገን ነው እየተመለከት ነው። ምናልባት ሌላ ትናንት ካየናቸው ነገሮች መካከል አንደኛው ብዬኔ የተረዳሁት በሪያል ማድሪድ በመልሱ ጨዋታ ላይ ያው ቶማስ ፓርቴ ቢጫ ካርድ አይቷል እና ያንም ቢጫ ካርድ ሲያይ ከሁሉም ተጫዋቾች በላይ በጣም በከፍተኛ ደረጃ የተቆጣው ዴክላን ራይስ ነበር እንዴት እንደዚህ ታደርጋለህ ብሎ ከቶማስ ፓርቴ ጋር ሲነጋገር በደንብ አይተናል እና ለምን እንደተቆጣ ትላንትና ጨዋታውን ካዩ አድማጮች በደንብ ይረዱታል። የሁለቱ ተግባብቶ መጫወት መሀል ላይ የሚፈጥሩት ነገር እንዴት አደገኛ እንደሆነ መፍጠራቸው ብቻ እኮ ባለፈውም ባለፈው እኮ አነሳ። ዴክላን ራይስ ለምንድን ነው ይህንን ያህል የተበሳጨው? በቶማስ ፓርቲ ያልተገባ ድርጊትና ያንን ቢጫ ካርድ በማየቱ የፒኤስጂ የመጀመሪያ ጨዋታ እንዲያልፈው ሲሆን ስንል ራይስ ላይ የሚኖረውን ጫና የሚያቀልለት ፓርቲ ነው። ጫና የቀለለለት ራይስ ደግሞ አደገኛ ነው። ይሄ ደግሞ ለቡድኑ ይጠቅማል። ለቡድኑ በጣም የሚጠቅመውን ነገር ነው ያሳጠው። እሱ የሚያገኘውን ነጻነት ነጻነት ሲያገኝ የሚኖረውን ድምቀት ነው የሸሸገበት የደበቀበት እሱን ነው። ለዛ ነው ዴክላን ራይስ የተቆደ። ይህንን እኮ በወቅቱ እኮ ብለህ ነው፣ ሁለት ለአንድ አርሰናል አርሰናል ካሸነፈና በድምሮ አምስት ለአንድ ረቶ ማለፉን ካረጋገጠ በኋላ በነበረው ፕሮግራም ላይ ዩቲዩቡ ላይ ሊያገኙ ትችላሉ፣ ሊሰሙት። ያንን በደንብ ብለህ ነው። ዴክላን ራይስ ሙሉ በሙሉ ነጻ ሲሆን አርሰናል ሚድፊልዱን ዶሚኔት እንዲያደርግ እድል ያገኛል። ማንም ይኖር ሌሎቹ ክለብ ተጫዋቾች ማንም ይሆነው ግን ዶሚኔት ያደርጋል አርሰናል። ስለዚህ አርሰናል እንደዚህ ያለውን መሀል ክፍል ዶሚኔት ለማድረግ የፓርቲ አቬለብሊቲ ወሳኝ ነው። ይሄን ደግሞ የሚረዳው ጥቅሙን የሚያውቀው የሚያውቀው ራይስ ነው የተጠቀመው ነው ዴክላንድ ራይስ ነው። ከዚህ በፊት አንድ ቀብር ላይ እኔ እግራ ስለ ኮዝለደን ቀብር ላይ ዘግይታ ነው የመጣችው ልጅቷ። ወንድ ልጅ ነው ራሱን አጥፍቶ ነው ይመስሉ የእውነተኛ ታሪክ ነው በእውነት እና ቀብረን ስንመለስ ነው እሷ በጓደኞቿ ታጅባ የደረሰች። ግን በጣም ክርር ያለ ምርር ያለ ለቅሶ ነው የምታለቅሰው፣ ላለማዘን እድል የማይሰጥ የእሷን ዌልቢንግ ስጋት ውስጥ የሚከት እንዳትጎዳ ደሞም ደግሞ የእውነት እንትን እንዳትል ነው እና ተይ ባይ በዛ፣ ተይ በቃ ይበቃል፣ እግዚአብሔር የወደደውን አደረገ፣ እረ ያዟት፣ ደግፏት፣ ጥላ ላይ አርጓት። ምሳ ሰዓት አካባቢ ቀብር እና መካሪ በዛ በዛ ምክንያት ስለምታሳዝን ልጅቷ ማለት ነው። እና የሆነ ወቅት ላይ በዚህ የማባበል እሷን ዝም የማሰኘት ጥረት እንድትረጋጋ የማድረግ ጥረት ውስጥ ግን ደጋግማ አንድ ነገር ትል ነበር፣ እስከ አሁን ድረስ ይነሳል። በዛ ቅብር ላይ የነበሩ ሰዎች ጋር ስንገናኝ ማለት ነው። ታወኝ ነው የምትለው። እኔ ነኝ የእሱን ጥቅም ማቀው ደጋግማ ነው የምትለው። በጣም አሁን ፓርቲም ራይስ እንደዛ እያለ ይመስለኛል፣ የእሱን ጥቅም እኔ ነማቀው የሚል እያለ ይመስለኛል እና ፓርቲ እውነት ለመናገር ጀግና ነው። እውነት እውነት እውነት ለመናገር ይህ አንዳንዴ እድለቢስ ሆነሽ የማይቆጠርልሽ ጀግንነት አለ። በጣም የማይቆጠርልሽ ዋጋው ዋጋሽን የሚያሳንስ በቃ ሰው ሲል አልረዳም። አንዳንድ የማይታይ ጉብዝ ጉብዝናው ይታያል ግን የማይወራ አሁን በተደጋ የሆነ ተጫዋች የፓርቲን ያክል ፐርፎርም አድርጎ ቢሆን ኖሮ በዚህ የውድድር አመት እንዴት ነው ሊወራ። አርባ ምናምን አርባ አምስት እንደዚህ አካባቢ ጨዋታ ነው የተጫወተው አስበው በዛ ላይ ደግሞ የሆነ በጎደለ የሚሞላው አይነት ነገር ነው። አርቴታ አዎ እና ባረካው ቦታ ላይ በገባበት ቦታ ላይ በጣም ሚገርም፣ በመኖራችን ላይ አሁን አርሰናል ይህንን ስለ ተረዳ ይመስለኛል። እኮ አሁን ድርድር እኮ ጀመሩ። አሁን ትላንት አንዱ የነበረው ትልቁ ዜና ቶማስ ፓርቴን በአርሰናል ለማቆየት አርሰናልና የቶማስ ፓርቴ ተወካዮች ድርድር ጀምረዋል። ከተወሰኑ ሳምንታት በፊት እኮ ወሬው የነበረው ቶማስ ፓርቴ ስለሚወጣ፣ ጆርጊኒዮ ስለሚወጣ፣ አገሌ ስለሚወጣ ተብሎ በወጪዎች ዝርዝር ውስጥ የነበረው ፓርቴ የሚያሳየውን ነገር ካዩ በኋላ ለምን ይወጣል? ማቆየቱ ነው የበለጠ የሚጠቅመው። ስለዚህ ኤክስትራ ሞሪርስ እንትን ይሰጠው። እንደውም ትናንት ሲያሳይ ነበር የቴሌቪዥኑ ስክሪን ራሱ አንድሪያ ቤርታ ነበሩ ያው ጨዋታውን ሲያዩ ነበረ እና ቶማስ ፓርቲንም እሳቸውንም ያሳየ ነበር። ከዚህ በፊት በአትሌቲኮ ማድሪድ ይተዋወቃሉ እና ምን አይነት አቅም እንዳለው በተለይ በአትሌቲኮ ማድሪድ የነበረው በጣም ትልቅ እንቅስቃሴ ነው ወደ አርሰናልም እንዲመጣ ምክንያት የሆነው እና ያንንም ስለሚያውቁ አርቴታም ደግሞ ትላንትና ሲጠየቅ ይህንን ጉዳይ በተመለከተ አሁን ሙሉ ኃላፊነቱ የስፖርቲንግ ዳይሬክተሩ ስለሆነ ከዛ በኩል የሚወጡትን መረጃዎች ጠብቆ ስላለ ያንን ነገርም ሲያሳይ ነበር የቴሌቪዥን ስክሪኑና ቢያንስ የቀጣዩን የውድድር አመት ቶማስ ፓርቴ በአርሰናል ቤት ይቆያል የሚል ሀሳብ እንድንይዝ ያደረገ ነው። ይሄ ይቆያል፣ ምንም ጥያቄ የለውም። የሚቆይ ይመስለኛል። ግን ከትላንትናው ጨዋታ እንደዚህ ያሉ ቁም ነገሮችን መዞ መውሰድ ይቻላል። እንደው ሙሉ በሙሉ መልኩ ይሄ ነው ወይ አርሰናል በቃ እንደዚህ ከሆነማ አለቀለት ወይ የውለት ምናምን አይነት ነገር የሚያስብል አይደለም። ከጨዋታው ላይ መዘን የምናወጣቸው ቁም ነገሮች አሉ። በእኔ ግን አገላለጽ እኔ ግን እምስማማው አርሰናል ልቡም አይኑም ያለው ማክሰኞ ላይ ነው የተጫዋቾቹ ስለዚህ ማክሰኞ ላይ ትኩረት ስላደረጉ ትናንትና አንደር ፐርፎርም ያደረጉ ሆነዋል ሆነዋል እና ይሄ የማክሰኞ ጨዋታ ውጤት ነው ነው ይሄ የማክሰኞ የአርሰናልና የፒኤስጂ ጨዋታን ማን ያሸንፋል ነው፣ ማን ጥሎ ያልፋል ነው። ይሄ ጥያቄ አሁን ለተገኘው ሰው በሙሉ የሚቀርብ ጥያቄ ይሆናል። ሳብሪ ለምሳሌ ሪዮ ፈርዲናንድ ከፒኤስጂና ከአርሰናል ፒኤስጂ ያልፋል፣ አርሰናል ከውድድር ይወጣል፣ ፒስጂን አልፎ መሄድ አይችልም ይላል። የራሱ ምክንያት አለ አውቃለሁ። በሊግ ፌዙ ላይ አርሰናል ፒስጂን ሁለት ለዜሮ እንዳሸነፈው ነገር ግን አሁን ፒስጂ ሙሉ በሙሉ የተለየ ቡድን ነው። ስለዚህ አርሰናል ይህንን የፒስጂን መሰናከል አልፎ መሄድ አይችልም፣ ፒስጂ ነው ፋይናል ላይ የሚደርሰው ብሎ ይናገራል። የቀድሞ የማንቸስተር ዩናይትድ ተጫዋች ነው ኦውን ሃርግሬቭስ የቀድሞ የባየር ሚኒክ እና የማን ዩናይትድ ተጫዋች በጣም በጣም በጣም የሚገርመኝ ተጫዋች ነው። በነገራችን ላይ ጉዳት ሲያሰናክለው ከእሱ እኩል የተበሳጨውለት ይመስለኛል። ለኦን ሃርግሬቭስ ኳስ ሲነጥቅ በጣም በጣም የሚያስደስተኝ እሱም አርሰናል አያልፍም ነው የሚል ፒኤስጂ እንጂ አርሰናል ቀጣዩን ምዕራፍ የፋይናል ጨዋታው ላይ አናየውም ይላል። የራሱን ምክንያት ያስቀምጣል። ፒኤስጂ ሞሮፍ የተሟላ ነው የሚለው ፋቢዮ ካፔሎ ግን ከአርሰናልና ከፒኤስጂ ፈርዲናንድ እንዲህ ያለ ነው፣ አርግሬርስ እንዲህ ያለ ነው ምናምን ብለው ሲሏቸው አርሰናል ነው የሚያልፈው ነው የሚሉት። እሳቸው ደግሞ ፋቢዮ ካፔሎ አርሰናል የሚሉበት ዋነኛው ምክንያት የአርሰናል ተጫዋቾች ኳሊቲ ዋይዝ በጣም ትልቅ ደረጃ ላይ ነው ያሉት አሉ። ፊዚካሊ ሀይ ናቸው አሉ። የጨዋታውን ፍጥነት የሚወስኑት እነሱ ናቸው። ይሄው አይነት ነገር ፒስጂም ጋር ብትፈልጉት አገኙት ይሆናል። ነገር ግን በጥቅል ጉብዝና፣ በጥቅል የተሻለ ቡድንነት፣ ኢንዲቪጁዋል ኳሊቲንም ከግምት ውስጥ ሳስገባ አርሰናል በጣም የተሻለ ቡድን ሆኖ አገኘዋለሁ። አርሰናል ፒስጂን ከውድድር የማስወጣት እና የማንም ስጋት የመሆን አቅም ላይ ነው ያለው። እከታተላችኋለሁ አሉ ፋቢዮ ካፔሎ አያችኋለኋል የአርሰናል ተጫዋቾች ጋር ያለው ኳሊቲ የፒኤስጂ ተጫዋቾች ጋር ካለው ኳሊቲ አሄድ ነው አሉ ይበልጣለን። ስለዚህ ለፋቢዮ ካፔሎ ይህንን የአውሮፓ ቻምፒየንስ ሊግ የግማሽ ፍፃሜ የማክሰኞውን እጅግ እጅግ እጅግ ወሳኝ የሆነ ጨዋታ አርሰናል በታሪኩ ለሁለተኛ ጊዜ በአውሮፓ ቻምፒየንስ ሊግ የዋንጫ ጨዋታ ላይ ሲጫወት የምናይበት ይሆናል ወይስ አይሆንም ለሚለው ጥያቄ ፋቢዮ ካፔሎ ይሆናል። አርቴታ በጣም ጥሩ ቡድን ነው የሰራው። የውድድሩ ፋይዳ፣ የውድድሩ ትርጉም ክለባቸውን ታላቅ እንደሚያደርግ ይሄ ድል ይረዱታል፣ አርሰናሎችና ያደርጉታል ብለው እሳቸው ይገምታሉ። ለእናንተስ ነው ጥያቄው፣ አርሰናል ወይስ ፒኤስጂ ፓሪስ ሳንጀርመን ማን ያልፋል ከስሜት የጸዳ እውቀት ላይ የተመሰረተ ግምታችሁን ብትሰጡ በጣም ደስ ይለናል ግን አሁን በቃ ይሄ የዓለም የእግር ኳስ ወዳጆች ዋና ወሬ ግን ይሄ ነው እወቁት ለማለት እናመሰግናለን ሁሉንም አድማጮቻችንን እንጨርሰው በጣም እናመሰግናለን ክብር ይስጥልንም እንላለን 2010